ጤና ይስጥልኝ ክቡራትና ክቡራን የዩትዩብ ቻናል ቤተሰቦቼ የሰዓቱን ሰበር መረጃ ይዤቀርብ ያለሁ ጅቡቲ ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ካስተላለፈችው ትዕዛዝ ጋር ተያይዞ በቀን ቢያንስ አንድ ሺህ ሰው ሀገሪቱን ለቆ እየወጣ እንደሆነ ተነገረ ሀገሪቱን ለቀው እንዲወጡ ያስቀመጠችው ቀነ ገደብ ዛሬ ይጠናቀቃል ከዚህ ጋር ተያይዞ ጅቡቲ ውስጥ የሚኖሩ ሰነድ አልባ ኢትዮጵያዊ ስደተኞች ምን ችግር ገጠማቸው? ምንስ እንዲደረግላቸው ይጠይቃሉ? እነዚህን ጉዳዮች ዘርዘር አድርገን እንመለከታለን። ዓለም ለስደተኞች የሚሆን ቦታ የለኝም በማለት በተደጋጋሚ ስደተኞችን የተመለከተ ዘለፋ ስትሰነዝር ይሰማል። ሀያሉ አገር አሜሪካ፣ ጣሊያን፣ ፈረንሳይ እንዲሁም ሌሎች የዓለም ሀገራት ስደተኞችን ተቀብሎ ማስተናገድ ያንገሸገሻቸው ይመስላል። ምስራቅ አፍሪካዊቷ ሀገር ጅቡቲ ሰነድ አልባ የሆኑ ስደተኞች ሀገሬን ለቀው ይውጡ ብላ የቀን ገደብ በማስቀመጥ ስደተኞችን እያስጨነቀች ትገኛለች። ጅቡቲ ውስጥ የሚኖሩ ሰነድ አልባ ስደተኞች የገፈቱ ቀማሽ ሆነዋል። የተቀመጠው የጊዜ ገደብ እጅግ አጥሯል። ለፍተን ያፈራነውን ንብረት ቶሎ ሸጦ ለመውጣት ተስኖናል። አብዛኞቻችን ሱቆች ያሉን በመሆኑ በሱቁ ውስጥ ያሉ ሸቀጦችን ሸጠን እስክንጨርስ ድረስ ተጨማሪ ጊዜ ተሰጥቶ የመውጫ ጊዜው ሊራዘም ይገባል ሲሉ የጅቡቲ መንግስትን ተማጽነዋል። እንዲህ አይነት ሁኔታዎችን በመጠቀም በቤት ስራ በጥበቃ ተሰማርተው እየሰሩ ላሉ ኢትዮጵያዊ ስደተኞች ደሞዛቸውን ለመከልከል ብሎም ያላቸውን ንብረት ለመዝረፍ የሚቃጡ ወንበዴዎች አልጠፉም። የዓይን እማኞች እንደሚናገሩት ስደተኞቹ ሀገሪቱን ለቀው ለመውጣት ተስማምተዋል። ነገር ግን ብዙ ዓመት ያፈሯቸውን ንብረቶች ሸጠው እንዲጨርሱ የጊዜ ገደብ ግን ሊሰጣቸው ይገባል ይላሉ። በትራንስፖርት ስራ ላይ የተሰማሩት ወይዘሮ ኩብራ መሐመድ እንደተናገሩት የኢትዮጵያ መንግስትም ሆነ ሌሎች የሚመለከታቸው አካላት ለእነዚህ ስደተኞች ትኩረት መስጠት አለበት ብለዋል። ለወገን ደራሽ ወገን ነው እንደሚባለው ወይዘሮ ክቡራ አክለው ከኔ ጋር መቶ የሚደርሱ በትራንስፖርት ቢዝነስ ላይ የተሰማሩ ኢትዮጵያውያን ጋር ተነጋግረን የዋጋ ጭማሪ እንኳን እንዳይደረግባቸው ለመተባበር እየሰራን ነው ብለዋል። በዛ የሚገኙ ኢትዮጵያውያን የጊዜ ገደቡ እንዲራዘምላቸው ቢማጸኑም እኛ ይህንን ዘገባ እስካዘጋጀንበት ጊዜ ድረስ የጅቡቲ መንግስት የጊዜ ገደብን አስመልክቶ ያወጣው ነገር እንደሌለ ለማወቅ ችለናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ነው ያልኩትን ሰበር መረጃ ያቀረብኩላችሁ፣ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሼ እስከማገኛችሁ በያላችሁበት የዓለም ክፍል ቸርቆዩ